የዛሬ ሶስት ቀን እኔ ቤት ታዩን፣ እኔ ቤት ታዩን ምን አለችኝ? ቤታችሁ እኮ መገቡት አለች። ለኛ ላይ አይናችን ብላችሁ መሬት ላይ ምንድነው የምትቀመጡበትን ብቻ ፀዳ ፀዳ አርጋችሁ ነው የምትገቡትኝ። የምትቀመጡባትን ብቻ ቤት ጸዳ ጸዳ እንደዚህ እንደዚህ አርጋችሁ ነው የምትገቡትኝ እንጂ ቤታችሁ ቢታይ ቆሻሻ ግም ግም የሞላበት ነው አለች። እኔ ነው የሰደበችኝ። እግዚአብሔር ያሳያችሁ፣ እንደው ፈጣሪ ያሳያችሁ። ይሄ አምላክ መቼ ስንቱን ሰምቷል፣ ስንቱን እንደው ችሏል። ይሄንን ያመጣውላችሁ ንቀሽ ተያጠ የሚናቅ ነገር የለም፣ የሚናቅ ነገር የለም፣ የሚናቅ ነገር የለም እንዳለ አንድ በአንድ እንሄዳለን። ያ ሁሉ ስድብ ስትሰድበኝ ካሁን ካሁን ዩቲዩብ ልገባ ነው፣ ካሁን ካሁን ዩቲዩብ ልገባ ነው፣ ወሬ ላስቀምጠው፣ ወሬ ላስቀምጠው። ሺ ኢዝ ራይት፣ ለዛ ነው በረሮ ቤቷ ያየ ነው። በረሮ ቤቷ ያየ አንድ ቀን እኔ ቤት ቡታንታ አይታታቅ ቆሻሻ አይታታቅ፣ ሸረሪት ሲሄድ አይታታቅ፣ በረሮ ሲከማችበት አይታታቅ። አሁን አንተ ደንቆሮ ነክ፣ አሁን አንተን በመጥረቢያ ቀጥቅጬ ሁለት ቦታ ናትን ብሰነጥቅ ራሱ ምላስክ መሬት ላይ አፈርልሳ ማለት ነው። ሺዝ ራይት ሺዝ ራይት እያሌ ትነሳለኝ በበረሮ ቤት የሞላ ሰው አሁን ስለ በረሮ ሳወራ የምትንጫጩ ኮርኒሳችሁ ውስጥ በረሮ አለ እናቶቻችሁ ያኔ በ1915 ዓመተ ምህረት ቅርስ ነው ልጄ ለታናሽ ልጅሽ እያላችሁ እየተዋዋሳችሁ ያለው ኮመዲኖ አለ የድሮ ኮመዲኖ ኢትዮጵያ ውስጥ ያለ የድሮ እሱ ውስጥ በረሮ አይጠፋም የበረሮ ዘመድ ያላችሁ ሰዎች ናቸው አሁን የሚከፋችሁ ሆድ ይብሳችኋል ልክ ስቅስቅ ቤታችሁ ነው የምገባው ሰርስሬ። ዲ እኛም ቤት እኮ አለ በረሮ። ምን አባቷ ትላላችሁ። ከጽዳት የመጣ ነው በረሮ፣ ከጽዳት የመጣ ነው ማርያም። በረሮ የሚመጣው ከጽዳት ነው። አሁን ለምሳሌ ሸረሪት ምናምን እንደዚህ ያለበት አካባቢ ከአካባቢው፣ ለምሳሌ ወደ አውስትራሊያ ብትሄዱ አውስትራሊያ የታወቅ የታወቀ እንስሳ አላቸው ከአካባቢው የመጣ ምናምን ሞቃታማ ቦታ ምናምን ይባላል። በረሮ ግን ከጽዳት ነው የሚመጣው፣ ከጽዳት ጽዳት ካለማጽዳት ነው። የፊንገር ቤት ያሉ በረሮች ግን ቤተሰብ ናቸው አማርኛ ይሰማሉ፣ አይገደሉም። ምግብ ሲበላ እየሸተታቸው ይወጣሉ። የእናንተ ቤት ያለው በረሮ ከጎረቤት ለጎረቤት ተንሸራሽሮ የሚገባ ነው። እናንተ ቤት ያለው በረሮ አያቶቻችሁ ውርስ ያወረሳችሁ ቁም ሳጥን ውስጥ ነው። የእሷ በረሮ ግን ይለያል። የፊንገር በረሮ ይለያል። ሰላም ይሏቸዋል። ዩቲዩብ ላይ ወጥተው እስከዛሬ አላስተዋወቀችንም። ቱቱ ቡቱቱ ብቻ ናት እየመጣች የምትተዋወቀው እና ቡርቴ እኛ የት ሄደን ብለው ብቅ ብለው ምሳ ሰዓት ላይ ይቀርባሉ ሰሃን ላይ አማርኛ ይሰማሉ አፈር ብሉ ሲባሉ ይሰማሉ አማርኛ እኔ እኔ አላውቅም ኢትዮጵያ ውስጥ በረሮ አይቻለሁ አይቻለሁ አሜሪካንም ሮች ሞልቷል አይተናል ግን አይሰሙ አይሰሙ የፊንገር ቤት ያሉ ብቻ በረሮች ናቸው ቋንቋ የሚሰሙት ለምን ከመላመድ የመጣ ነው ከመላ አፈር ብሉ እያለ ሰውን ስትሳደብ ለምን ደውታል ከመላመድ የተነሳ መጀመሪያ ቤትሽን አስጂ ሰውን ከመሳደብ፣ እዚች ጋር እዚች ጋር ነው የምትጠርቡት ከማለት ቤትሽን አስጂ። ውሻዬ በገንዘብ ውሻዬ ደግሞ ምታችሁ ገንዘብ በዳላር ነው የገዛሁት። ይለያል፣ የአሜሪካ ውሻ ማለት አስባችሁታል። ከሴት ከህጻናት ሴት እንስሳ ውሻ አሚን ሰው ወንድ ልጅ ሶስተኛ ላይ ነው አሜሪካን ሀገር ውስጥ ውሻ። ስለ ውሻዬ በኋላ እንቀጥላለን። ውሻ ችላልከው ውሻዬ ከአሜሪካን ሀገር ውስጥ ሶስተኛ ደረጃ ላይ ይገኛል። እንስሳ ውሾች አንድ ውሻ ብትመጣ አስር ዓመት ነው እዚህ ሀገር ሕክምና፣ ፓስፖርት፣ ምግባቸው የተለያየ ነው ኢንሹራንስ፣ ምን ያሌላቸዋል። ሰው ነው ሰው ሰው መሆን የቀራቸው የኔ ውሻውን ሰው ነው። ለሕክምና ለአንድ መድኃኒት አራት መቶ ዶላር ነው ማወጣው። ገላቸውን ሲትል ለሻምፖና ለኮንዲሽነር ሻምፖና ኮንዲሽነር ቤተሰብ ስንት ነው? ንገሩኝ። እዚህ ጻፉልኝ። ለአንድ ውሻ ከ20 ላይ ከ20 በላይ ነው እኮ ሻምፖ ኮንዲሽነሩ እንደዛ። እኔ ጉራ አይደለም፣ እውነትህን ነው የምነግርህ፣ ውሻ ስላልከኝ ነው። አሜሪካን ሀገር ውሻ ያላቸው ሰዎች አሉ። የራሱ አንድ ሩም ውስጥ ነው የሚኖረው። የሚበላው የተመጣጠነ ነው ውሻው ሲገዛ በመቶ በምናምን አይደለም፣ ከሶስት ሺህ ዶላር በላይ ነው ውሻ የገዛውት እና ስለ ውሻ ይካል ይሄንን ነው ማብራሪያ። ከጠየቅ ማብራሪያ ይሰጣል። ጫማ አለው፣ የራሱ ልብስ አለው፣ ማበጠሪያ አለው፣ መከርከሚያ አለው፣ ጥርስ ብሩሽ አለው። አንተ ጥርስን በአገር ቤት እንደድምው እንዶድ ነው እንዶድ እየፋክ፣ ውሻው መፋቂያ በደንብ አለው፣ ምላስ ማጽጃ አለው። ታዲያ ይሄ ሰው ይሄ ሰው አይደለም እንዴ ውሻ አይደለም፣ አሜሪካን ሀገር ውስጥ ያለው ሰው ማለት ይቻላል። እና ወደ በረሮ ስንመለስ ውሻሽ ስላለኝ ነው ጋይስ። አሁን ስለ እሷ በረሮ ሳወራ ስለ ውሻ ካለኝ በደንብ ዘረዝረ አላለቀም። ውሻ ራሱ አላለቀም። መጫወቻ ቦታ አላቸው። ሌላ ሀገር ስትሄዱ እንደ ኢትዮጵያ ሀገር ሜዳ ላይ ጥላችሁ አትሄዱም። ዴኬር ታስገባለክ፣ የውሻ ዴኬር እሱንም ከፍለ ነው የእኔ ጌታ፣ በነፃ የለም። ከሀገር ሀገር እንቀሳቀሳለን ሌላ እዛ ጣጅቱ ቤት ቁጭ ብላ የተራረፈ እየበላ አደር ብለው ቂጡን ዘብጠው፣ እንደ ኢትዮጵያ ውሻ አይደለም። ትተህ ቤት ውስጥ ሜዳ አትችልም፣ ገብተህ ከ500 ዶላር ለሳምንት ዴኬር አስቀምጠህ ትሄዳለክ። እንደዛ የአሜሪካ አሜሪካ ውሻ የእኔ ጌታ። እና ከፊንገር በረሮ ጋር እንዳታመሳስለው ብዬ ነው። የፊንገር በረሮ ምግብ ይከለከላሉ። ምግብ ስለራበው ነው የፊንገር በረሮ ላጥ ብሎ ከጠረጴዛዋ ስር የወጣው። መሮት መሮት መሮታል። ወያ ጉርሽ፣ ወይ ለህዝብ አስተዋውቂም ብሎ ነው ቂብ ብሎ የወጣው። በረሮ ፍትህ ፍትህ ፍትህ ለሊያ በረሮ ፍትህ ለሊያ በረሮ ፍትህ ለፊንገር በረሮ ፍትህ ለፊንገር በረሮ ፍትህ እንጠይቃለን። ጭራሽ አልገደለችሁ አልገደለችሁ። ቤተሰብ ነው ቤተሰብ ነው፣ የለመደ ነው። እንዴት ይሞታል? እኔ በረሮ ባይ እግዚኦ መሐረነ ክርስቶስን ትላላችሁ። መጀመሪያ በሃይማኖታችሁ አውዝ ቢላሂ ምን ሸይጣን ረዥም ትሉና ትባርካላችሁ። ከዛ ከዛል አናቱን ትሉታላችሁ። አናቱን ካላችሁ በኋላ ታጸዳላችሁ በስፕሬ እኔ አሁን እዚህ በፊት እንትን ያልኩበት ቦታ ሳር በጣም ስለሚበዛው የሸረሪት ሸረሪት ምናምን ይመጣል ወዲያው ወዲያው ነው መጥራት ያለባችሁ በአንዱ እዚህ አሜሪካን ሀገር በእኛ ሀገር እዚህ አሜሪካን ሀገር በየሳምንቱ በየምኑ ነው የሚረጩላችሁ ሆድሽን ትተሽ ምናል ለነገሩ በረሮዎች እና ገያቸውም ሂዶ ወደዛ አፈር ብላ ተብሎ ጣል ተደረገ አንድ በረሮ አንድ በረሮ አስራ ምናምን ልጅ ትወልዳለች አንድ በረሮ አስራ ምናምን ልጅ ትወልዳለች። ቤተሰብ አስራ ምናምን ልጅ ነው የምትወልደው። አንድ በረሮ ወርውራ ወገባ ገደዋል ነው የጣለቻት ወይ አልተገደሉ። ይሄ የሚመጣው ስለኔ ቤት ከማውራትሽ በፊት እዛ ጋር ያሉትን ጽድት ጽድት እንደዚህ አድርገውን ነው የሚገቡት ቤታቸው። ግን በቤትሽና አስጂ። እኔ ይሄን ማህበረሰብ በረሮ አላቀረብኩለትም እስከዛሬ ለዚህ ማህበረሰብ ጭራሽ። ብሎ ብሎ ደግሞ ከኪችን አልፎ በረሮ መኝታ ምደው ሊቪንግ ሩም ውስጥ ጠረት ጠረጴዛ ላይ ይንሸራሸራል። መጃኔ ያሳያችሁ ጠረጴዛ ላይ እንሸራሸራል በረሮ የት ምሳ አንደኛ በረሮ የሚመጣው ጽዳት ካለማጽዳት ሁለተኛ ምግብ ቦታ በልታችሁ ጠራርጋችሁ ካለመሄድ እቃ ካለማጣጠብ ከግማት ነው የሚመጣው በረሮ በረሮ ያላችሁ በየቤታችሁ አልቅሱ እኔ ያልኩትኝ የለመዱ ሰዎች ናችሁ አሁን እናንተ ደህና ቤቱ ስላትኖሩ ትችላላችሁ አምስት ለ11 ልትኖሩ ትችላላችሁ። ተደራራቢ አልጋ ላይ የምትተኙ ይሆናል። እናንተን እኔ አልጠራውም። ተደራራቢ አልጋ ላይ የምትተኙ ከጎረቤት ክፉ ጎረቤት ያላችሁ መርዝ ጎረቤት ያላችሁ የሚያስጠነቁን የሚያስደግም ውርስ የወረሳችሁ የእናትና የአባቶቻችሁን የድሮ ዕቃ ውርስ የወረሳችሁ ቤት በትክክል ቤት የሌላችሁ ሰዎች እናንተን አያወክልም በረሮ ሊኖራችሁ ይችላል። ግዴታ ነው። ግዴታ ነው። በረሮ ሊኖራችሁ ይችላል። ክፉ ጎረቤት ካለ ታስጠነቁላለች። ድስት ውስጥ ስትከፍተው በረሮ ሽበት ያለው በረሮ ታገኛለ። ክፉ ጎረቤት ካለ በእናንተ አልፈርድም እኔ እናቶቻችሁ አባቶቻችሁ ከመሞታቸው በፊት አያቶቻችሁ ያወረሳችሁ እቃ ይኖራል። ቤተሰቦቻችሁን ተወዷቸዋላችሁ። በ15 16 በደርግ እቃ አቆጣጠር እቃ አስረክበው እንዴት በረሮ አይደለም። በረሮ እራሱ ደረታ አውጥቶ አለመምጣቱ እናንተን አልተናገርኩም። እኔ የምናገረው ቤታችን ንጹህ ነው ሀብታም ነን ቤት መኪና አለን ንጹህ ነን ለሚሉ ሰዎች ነው ይሄ መልእክት። በረሮ መድን ያለምን ቆሻሻ አይቶ ነው የሚመጣው። እኔ በረሮ ቤት ውስጥ ሲንሸራሸር ካለው በቃ አበደን ያበቃል። እዛ ጋር አንድ ቀን በረሮ ታያላችሁ፣ ምንም ማለት አይደለም ታጸዱታላችሁ። አያችሁ፣ አፈር ብላ ይሄ በረሮ ብላ ነው የጣለችው። አማሯታል ቤቷ ውስጥ ከመብዛቱ የተነሳ መጀመሪያ ቤትሽን አጽጂ። አሉባልታ መተሽ አርቲስቶች እንዲሆነው እንትናን አግብተው ሀብታም ተሰቅለው እንትና እንትኗን ተሰርታ እንትኗን እንዲሆነ እያልሽ ከማማት ቤትሽን አጽጂ። እንዴ፣ እኔ እነዚህ ምንድን ነው ኢትዮጵያ ውስጥ መርዝ የሚረጩ ሰዎች ምንድን ነበር? ኧረ ጠፋብኝ። ምንድን ነው የሚሏቸው? የሚረጭ መርዝ አለ አይደለ? ንገሩኝ ጋይስ። የበረሮ የሚረጭ መርዝ ምንድን ነው የሚባለው? የሚረጨው መርዝ ምንድን ነበር የሚባለው? ከበርቼ ዘራ አረ ፊልተር ሌላ ሌላ። ጭራሽ ደግሞ እንትን ማረጋችሁቲ ፊልተር ብለሽ ትጽፍልት ለማለት ነው፣ ነው አይደለም? አይደለም ይሆን። አለ ሌላ አለ፣ አንድ በጣም ኃይለኛ መርዝ፣ ኃይለኛ መርዝ አለ፣ ማላታይን። እግዚአብሔር ይስጥ። አይ ቲንክ ማላታይን ነው የሚባለው። እግዚአብሔር ይስጥ። ማላታይን ቤትሽ ውስጥ ንፊ። አገር ቤት ማላታይን ነው የምትሉት። ማላታይን ቤትሽ ውስጥ አስቀምጪ፣ እርጪ። ወሬው ይደርሳል ወሬው ይደርሳል። ደግሞ እዛ እየበላሽ ደሞ በረሯን በዚህ ይችላል ማርገሽ በዚሁ ትጎርሻለሽ። እግዚኦ ማርነ እንደው ምን ይሻል እኔ ስንት ነገር ሰድበሽኛል አልፌሻለሁ። ዩቲዩብ አዘጋለሁ። አንቺ ፈሳም ዝርጥርጥ፣ አንቺ ፈሳም ዝርጥርጥ። እኔ በቲክቶክ ልሳንሽን ዘገዋለሁ። ካስፈለገኝ ዩቲዩብ አንዘጋዋለሁ። ተጣብቅ ሲዩቲዩብ ለመዝጋት ሳይሆን ቱቱ ቡቱቱ ለማፈመስ ነው። አራት ነጥብ አበደን። ማናባሽነሽ አባሽነሽ። አንቺ ዩቲዩብ ምታዘጊ ምዘጊ እኔ ከኋላሽ መጥቼ እኮ ለዩቲዩብ እጠቅመዋለሁ ላይኩ ምኑ ምኑ እኔን እኮ እጠቅመው ልሳንሽ ይዘጋና ዩቲዩብ ስለጠረረብሽ አይደል ቲክቶክ ላይ መተሽ የምትለምኙ አንቺ ዩቲዩብ አዘጋኝ እኔ ቲክቶክ ላይ ልሳንሽ ላይ ገብቻ ካለው አልገባም እኔ ግን ብቃት እንዳለኝ አሳይቼሻለሁ ከኋላሽ መጥቼ እንዴት አድርጌ መብለጥ እንደምችል አሳይቼሻለሁ እ እስኪ ይሄ ማህበረሰብ እኮ በውሸት እኮ ቁዝር አደረግሽ እኮ ማህበረሰቡ እንዳለ በአንቺ ውሸት ሳክስ ሆዱ ቦርጫም ቦርጫም ነው። እንዳለ እኔ የማውቃቸው ሸንቃጣ የነበሩ አንቺን አንቺን መከታተል ከጀመሩ ጀምሮ ቦርጫም ቦርጫም ቦርጫቸው ቹቹያቸውን ሁሉ መደበቅ ጀምሯል። ምን ምን የሚያረጋጋ ነገር የለም። የተረጋጉት ከሄደ አዳምጡ። ቦርጫቸው እንደዚህ ተቆዝሯል፣ በአንቺ ሳክስ የተነሳ በከውሿ ጋር ስክ ፖስችው እኔ የማናባሽ ጎፈሬ ነው የምታበጠር። እኔ አሁን ለምሳሌ የሆነ ነገር በቅርብ በሰሞኑ እለቃለሁ ነው የምለው። ተንኮል ካለኝ በቅርብ የሆነ ነገር እለቃለሁ። ጋይስ ተደራጅታችሁ ጠብቁ ለማየት። ከዛ ልቅቅ አደርጋለሁ። ያንን ማሳየው ምኑ ነው የሚያስደብቅ ነገር? ከውሻዋ ጋር የዛ ዋቅ ስታደርግ አለኝ እለቀዋለሁ። አንዴ እኮ አውራሹ ልቀቂዋ። ሰርጀሪ ተሰርታ ሆስፒታል ውስጥ ስትወጣ ፎቶ አለ ልቀቂው፣ ልቀቂው ማን አባትሽ ነው የምትጠብቂው ወሬ ብቻ ቁዝር እኔ የሆነ ነገር አለኝ ካልኩ ለቅቄ አሳይሻለሁ እኔ አለኝ ካልኩ ካፌ ቆጣ አሳይሻለሁ? ልቀቂው ማህበረሰብ በውሸት ለምን ትሞያለሽ ለቀሽ እንትና ተንበርክቆ ምን ፍቅሬ ውዴ ሲል ሪከርዳ ካዳ ልቀቂው ለቀሽ አሳይ ለማንንም ነው የምታስፈራሪው ለማን ነው የምትነግሪው አካውንት አዘጊው ግን አንቺ ቲክቶክ ስለጠቀመሽ ነው ቂጥሽን ታመሽ ሁሉ ዛሬ ታመሽ፣ ቂጥሽን በማስቲሽ አጣብቀሽ ደሞ የኔ ሙድ ለምዳለች ምለው ሙድ ሁሉን ነገር ወርሰሽ ትችዋለሽ። እንዳው ከቂጤ ነው ሁሉ ፀጉሪን ሁሉ ነቅለሽ ወስደሻል። አንቺማ ምኑን ቀረ? አሁን ዛሬ ሪከርድ ታደርጉ አይቻ፣ የራሴው ቤታ በራሴው በቀዩ ቁጭ ብላ ቤታ እያጨበጨበች ቤታ በቀዩ ብብቷ የጠቆረ ቤታ ራሴን የማየው አይው፣ በቃ ራሴን ኮፒ እግዚአብሔርን ኮፒ አድርጓለች በቃ እኔ በቃ ተጫው እሱን ወስዷል። ከንዲነ ሚኪ ይረገጣል። እንሄድበታለን። የት አባታቸው መሄጃ አላቸው? ምን ይቀራታል? ቀጭኑን ፓንት እንዳትይ፣ ድሜሽ ሄዷል። የድሮ ሰው ነሽ። ይሄንን አንቺ ባለ ባጊ መቀነጥ እዚህ ድረስ ባለዚህ ፑምፓል ድሮም ደግሞ እዛ ቱርክ ላይ ሌባ ነበርሽ። ያችም ዚፖ ፓንት እየከፈትሽ የማንንም የወንድት ኪሽ እያጠብሽ እዛ ዚፖ ፓንት ውስጥ እየለበሽ የኖርሽ ሴትዮ እኔን ሙሉ ኮፕ ያርገሻል። እኔ ትቻት አለው እኮ። ጋይስ እያያችሁ ነው፣ ስለ እኔ ነው የምታወራው። ያቺ ደግሞ አልፈምስ ብላ ደግሞ ሰውን አልፈምስ ያለ ነፍስት ያለሽ ቱቱ ቡቱቱ የናይጄሪያ ቡልጋሪያዊ ኳስ የሚጫወቱ በረኛ ኳስ ሲያሽ እሷን እኔ እንዳፈምስልሽ እንጂ ዩቲዩብን በሷ ከመምጣሽ ዩቲዩብ አዘጋለሁ። ከኔ በላይ ማናት ሄለን ሾ? እርግጥ አርጋት የለ እንዴ ወንድ እስኪ ሄለን ሾ አዘጋለሁ። አይደለም ጥቅም አለሻ፣ ጥቅም አለሽ ከኔ ጋር እረ አይገባም፣ አይገባም። ጥቅም አለሻ። ለዛ ነው እሷን ለማፈመስ የሆነ ሽፎን ቤት ተቀጥራለች። ሞቅ ሞቅ እንዲልላት ቤት ታታሟሙቅልሻለች። አንቺን ነው አንቺን ነው። ጭንቅላች ማላናችን ቋ ያደረኩ ማፈርስልሽ ስንት ቦታ የቱርክን ሱሪ አጠብሽ ሴትዮ! ስለ ሰው ደግሞ ቁጭ ብለሽ ታረሽ። በረሯም እኔ ሮች እንደዚህ ቤቷ ውስጥ ሞልቶ አይታችሁታል። ርቦኛ፣ እርቦኛ፣ አጉርሽ። ፍጥነቷ ደግሞ እኔ አሁን በረሮ አሁን ጭራሽ ማምላክ ነው በረሮ ባጠገቤ ቢያት አላይ የለመደ ስለሆነ ታውቃቸዋለች። ካሁን ካሁን ወጡ አልወጡ፣ ማጅራቱን እኮ ያለችው በረሮ። ፍትህ ለዚህ በረሮ፣ ፍትህ ለፊንገር በረሮ ህዝቡን ሁሉ በድለይ ላይ ሳያንስ ጭራሽ ደግሞ እግዚአብሔር የፈጠራቸው እንስሳቱን ሁሉ እየሰደብሽ ነው። አፈር ብላ ዓለምን አፈር ብላ፣ አንቺ አፈር ብይ አንቺ ነሽ ያመጣሹ ቤትሽን ባለማጽዳት እሱ እዚህ ምድር ላይ አምጪኝ ብሏል። አንቺ ነሽ ቤትሽን ሳታጸጂ ስትግማሚ፣ በረሮ ከቤትሽ የሚወጣው አንቺ ነሽ ያመጣሻቸው። እነዚያን በረሮች ሳይፈልጉ መጥተው ደግሞ ይሰደባሉ። ፍትህ ለበረሮ ጌታ፣ ፍትህ ለበረሮች። አልሞቱም፣ አልገደለቻቸውም። ለምዳቸዋለች፣ ታውቃቸዋለች

በረሆነት ጠርጋ ትጎርሳለች ትጎርሳለች። እንዲህም ምንጉር ናት። ቱቱ ብቱቱማ ስጋ ቢኖራት ኖሮ እንደ አጥንት ነበረ ከላይ እስከታች ግጠሽ የምትጨርሻት ስጋ የላትም። ደግሞ እንትናን ቆይ ቆይ ሁሉ እምሄዳለሁ። እንትናን እንደዚያ ያለቻት ባለፈው እንደ ድንገት የሆነ በአድ ነው ምናምን ይመጣ የለ ይሄ የሆነ ነገር ዲቦራ ከቲቪ ዋላ አልመጣባት ያንቀን ሊዝቢያን ታያለች ምናም አንቺ አለሽ አለ ቱቱ ቂጥሽን እየደበደበች ሪከርድ የተለቀቀ ቱቱ ቂጥሽን እየመጣች በሴት በዛ ልክ ሴት ልጅ ቂጥሽን እንደዚህ አንቺ አለሽ እንደ እየተነካካሽ የምትታሹ። ቆይ ጠብቂኝ አንቺ እካካ በቂጥሽ ነው እኔ ቤታ ማስቀምጥሽ ታቂኛለሽ። እዚህ ቲክቶክ ላይ ማንም ሰው እንኳን ቲክቶክ ላይ አይደለም። ቆዩ እንዴ! ይሁንሽ እንዴ ጓደን ቂጥሽ ነኝ። የለመደ ነው እንደዚህ። ውጭባት ታሳኪባት ታሳኪባት፣ የለመደሽ አሁን ይበቃ። በዚህ እድሜሽ አርጠሽ ብብትሽ ነጭ ሽበት አውጥቶ እንደ ልጅ ያደርግሻል፣ ትተዛዛያለሽ። እኛኮ ስኳር በወረቀት እውነቴን እኮ ነው። በዛን ጊዜ አያቶ፣ እሷ በተፈጠረችበት ጊዜ እኛ ልጆች ሆነን ማለት ነው። ባለ ሱቅ ስኳር በወረቀት እንዳትሰጧቸው ከፍተው ይልሳሉ፣ በላስቲክ አድርገው በሚባል ጊዜ እኮ ነው። አንቺ ያኔ እኮ የምናውቅሽ እኛ ሱቅ ስኳር ልንላክ ሄደን፣ ዩቲዩብ ላይ ማለት ነው። አንዴ አንዴ ትግሬ ቶኛል፣ አንዴ ምን ቶኛል። እኛ የዛን ጊዜ ድክ ድክ ነው የምንለው። እንኳን ጡት ልናወጣ፣ በጨርቅ ነበረ ሎሚ አስረን ወገባችን ላይ ጡት አወጣን እያለን የምንሄደው እንደ ጻሌ ቶቶ ላይ ተሰጥቻል ወጭ ባታ ካንቺ በላይ። ደሞ ሌዝቢያን አለ እንዴ? ሰውን ሌዝቢያን እያልሽ የምትሳደብ ቂጥሽ እየተመታልሽ እኔ ጓደኛዬ እንጫወታለን ሰላል ቂጧን ግን እንዲያላል አልመታውም አላነጠንጠው የለመደችው ነገር ቢኖር ነው። ሰውን ግን እንደዚያ ብለሽ ትናገሪያለሽ? ለነገሩ ስምሽ ፊንገር አይደል እንዴ? በዚህ አይነትማ በረሮቹ ቤት አላቸው። እዛ ነገር ውስጥማ ቤት አላቸው። ይቅር እንደው መድሃኒያ ለሚቀር በለኝ። እቺ ሴትዮ እኮ ከምድሩ ጨርሳ ከሰማዩ ልታጣ ላይ ነው። በረሮቹ መዛ ነገር ላይ ማ ቤት አላቸው። ደቅ ብለው ነው የሚቀመጡት። ዛሬ አልተፈነገረም። እረስራሽ ረስተሻል የሚሉ ነው የሚመስለኝ በረሮቹ። አልቅስ የምታለቅስ ካለ አልቅስ። ድብን በል። እስኪ አስቁሙኝ አስቁሙኝ። እስኪ እሷን ለእሷ ብለን የሚያስቆም ካለ ወገብህን ነው የምልህ። አፏን ትሰብስብ። ደጋፊዎቿን ይህን ያህል እንኳን ሰው የላትም ግን ደጋፊዎቿ ካላችሁ አፏን አስቁሟት ሰው ሳይደርስብኝ አልደርስም። ትቻታለሁ። እሷ ናት ዩቲዩቧን አዘጋለሁ። ዘራፋካኪዘ ልሳንሽን ነው የምዘጋው። እቆ- ዳቦሽ ልል ነበረ የለሽም። ተፈንግሮ አልቋል። የቤቱ መዶሻ አልቀረ፣ ለአንቺ ሲባል ሰሃን ሁሉ በኤሌክትሪክ ይሰራ እንዴ? የምትበይበት ነገር ሁሉ በኤሌክትሪክ ይሰራ እንዴ ለአንቺ ሲባል? ክፋትሽ እግዚአብሔር ያወጧል። ክፉ እግዚአብሔርን ክፉ ሰው አትሆኑ ግን ይሆን ሰውን ቤት አታጸዱም ትላለች። በረሯ አምልጣ ወጣች። ሰውን ቁሌታም ምንድነው ሴ ወንድ የምታተራምሱ ሸርሙጦ የተላለ እራሷ ስጎረጉሮ ወጣይ ሁሉ ክፋት የምትለው ለሰው የምትመኘው ሁሉ ለእሷ ነው የሚደርሰው። አሁን እኔ ኢትዮጵያ ውስጥ ደግሞ እንደዚህ የሚሉ ሰዎች ሰዎች አሉ። የሆነ ከአሮጊቶች ጋር ተሰብስባ ስትጨፍር ነበረ። ገዛ ቤታ ብታይ ትቀናል። እኔ ሀገር የላይ በሆንኩ ከወጣቶች ጋር ነው የምሆነው። ሰው ሀገር መተን እኮ እናንተ እኮ ድንቁርናችሁ እኮ ሰው ሀገር መተን ማለት ነው። ለምን ጎረቤት የላችሁም ለምን ጓደኛ የላችሁም? ለምን ቤት የላችሁም? ብላችሁ እኮ የምትጠይቁ ደንቆሮች ናቸው እኮ ከሰው ከሀገሩ ሰው ሀገር ተሰዶ ሰው ሀገር ላይ ቆና ያለን ሰው ሀገር በሀገሪ ማሳይ ነበር። እኔ ቤታ ከሷ በላይ እኮ ኢትዮጵያ ውስጥ የምወደደው እኮ ነኝ። ሰው እንዴት በሀገሯ ውስጥ ብቸኝነት የሚሰማት እሷ ናት። በሰው እንግዲህ ሰው ካለን በሰው ተከባ ብቸኝነት የሚሰማት እሷ ናት። በሀገሯ በገዛ ሀገሯ ከአሮጊቶች ጋር አይውም ማ ዩቲዩብ አይውም ቲክቶክ አይውም እንዳለ ሰብስባ ስትጨፍር የነበረው ሰዎች፣ አይውም ቲክቶክ አይጠቀሙ፣ ዩቲዩብ አይጠቀሙ ያነጠነጡ ያረጡ፣ ከዛ ካሮጌቶች ጋር እየተጨፈረ በቃ ትልቅ ነገር። እኔ እግዚአብሔርን ነው ምላችሁ እኔ ኢትዮጵያ ውስጥ ብኖር ማለት ነው ከጫፍ እስከ ጫፍ ነው የምላችሁ። በሰው አሳያችሁ ነበር ሰው ሀገር ነው ያለ ነው በሰው ሀገር ደግሞ ሰው ጓደኛ ምናምን ምናምን በሀገሬ አብሬ አደቁት አብሬ ተማርኩትኝ ። እማቀው ያንን ሰው እኔ ሀገሬ ውስጥ ሆኜ ሰው ማላገኝ ቢሆን ሰው የለሽም ብትሉ ያስኬዳል። በሰው ሀገር ሰው ተቀምጦ ግን ሰው የላችሁም። ከቤት አሉጣ አሉጣ እዚህ ሀገር እንዳውም ከቤት ባለመውጣቴ ይሄ ድረግ እያጨስኩኝ እያበድኩ በየ ምንድን ነው ሆምለስ አለመሆኔም ትልቅ ነገር ነው። ሰው ጓደኛ ስላላችሁ ምን ምን ተፈጠረ? ያችን የቡርኪናፋሶ በረኛ ያሹ እኮ ማለት ነው። አንቺ ከሷ ትንሽ ስለምትሻይ ነው። ሁሌም ካያችሁ ማለት ነው። ሁሌም ጓደኛ ሲያያዙ ማለት ነው። አስቀያሚ ጓደኛ መርጠው ነው የሚይዙት፣ እነሱ ጎላ ብለው እንዲታዩ። እነሱ ጎላ ብለሽ ለመታየት ነው ያንን ወንድላ ጓደኛ ያደረግሽው። በጓደኛ ደም ይቀናል። እኔ ምንገርሽ፣ ቱቱ ብቱቱ ማለት ነው። ሰዓት ነክኝ አይደለም ሳልነካት ነካችኝ አልሽ። ሳትነኪኝ አይደለም ልንገርሽ፣ አልሰድብሽም ግን ሳትነኪኝ አይደለም። ነክተሽ ነው የነካሽኝም ደግሞ ማለት ነው፣ በአሽሙር አብረሽ ተቀምጠሽ። እኔ ለምንገር ጓደኛ ብርቅ ብርቃችን ነው፣ ብርቅ የሆነ በቃ እያንጓጠትሽ ስለተናገርሽ እንጂ እኔ የታባሃቃለሁ፣ የታባሃቃለሁ፣ ጎረምሳ የታባሃቃለሁ